ኃጢያት ሳይኖርበት እንደ ኃጢያተኛ እንደ በደለኛ እንደ ወንጀለኛ ተሰቅሎበታልና ቀድሶታል። መስቀሉን ስለ ነሱ መቀደስ አያውቁም፣ አልተቀደስንም ይላሉ። ስለ እንጨቱ ግን ይላሉ፣ ተቀድሷል ይላሉ። ኢየሱስ ክርስቶስ የመጣበት ዋነኛ ዓላማ እኛን ሊቀድሰን ነው፣ ለራሱ ሊዋጀን ነው እንጂ እንጨትን ሊቀድስ ሊዋጅ አልመጣም። ቅዱስ ሆኖ ደሙ በሱ ላይ ከመፍሰሱ የተነሳ ወደ ቅድስና የቅድስና ምልክት ወደ መሆን ተለውጧል። ስለዚህ እንመካበታለን። በዚህም ፍቃድ የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። ስለዚህ የኢየሱስ ክርስቶስ ሞት የቀደሰው ማንን ነው? ሰውን ነው እንጂ እንጨትን አይደለም። በሚጠፉት ሞኝነት ለእኛ ለምንድነው የእግዚአብሔር ኃይል ነው እንዳለ ኢየሱስ ክርስቶስ ነፍሱን አሳልፎ የሰጠው ለሰው ነው እንጂ ለእንጨት አይደለም። በክርስቶስ ደም የተቀደሰ መስቀል የለም። እኛም መስቀል ኃይልነ መስቀል ጽንነ፣ መስቀል ቤዛነ መስቀል መድኃኒተ ነፍስነ እያል እንመካበታለን። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ስለዚህ ጉዳዩ ከተሰቀለው ጋራ ነው እንጂ ከተሰቀለበት ጋራ አይደለም። ከእግዚአብሔር ካባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛላችሁ። እናፈርሳለን ሰኞን መርሐ ግብራችን ነው ጀምረናል። በዚህ መርሐ ግብር ላይ የሐሰት ትምህርቶችን በእግዚአብሔር እውቀት ላይ የሚነሱትን የትኛውንም አይነት የሰው አስተሳሰቦችን የምናፈርስበት መርሃ ግብራችን ነው። ለዛሬም እንግዲህ ምንድነው የምታፈርሱት ከተባል፣ ሰሞኑን እንግዲህ ከመስቀል ጋር በተገናኘ ተከታታይ መርሃግብሮችን ወደ እናንተ እያደረስኩ እገኛለሁ። ዛሬም ደግሞ ከመስቀል ጋር በተገናኘ የሚሰበከውን ክርስቲያናዊ ያልሆነውን ትምህርት እናፈርሳለን ማለት ነው። እንግዲህ የሃይማኖቱ ዓለም መስቀል ላይ በተመለከተ ወይም ነገረ መስቀሉን በተመለከተ በጣም የተዛባ ትምህርት አላቸው። ወደዚህ ወደ ተዛባው ትምህርት ለምንድነው የገቡት ካላችሁኝ፣ መለኪያ ስለየላቸው ነው። እኛ መለኪያ አለን። መለኪያችን መጽሐፍ ቅዱስ ነው። ስለዚህ ትምህርቶችን ስንሰማ መጽሐፍ ቅዱስ አንጻር ለክተን መዝነን እንቀበላለን። ልክ ያልሆነውን እንተዋለን። ትክክለኛ የሆነ ትምህርት ደግሞ እንቀበላለን። በዛኛው ቤት ግን አብዛኞቹ የሚቀበሏቸው ትምህርቶች ከመጽሐፍ ቅዱስ አንጻር ተፈትሸው አይደለም። ከላይ የሚባል አባት እንዲህ ከተናገረው ዝም ብሎ ይቀበሉታል። ከ የሚባለው መምህር ከተናገረው ዝም ብሎ ይቀበሉታል። የሚለኩበት መለኪያ የላቸውም። ላፋቸው በመጽሐፍ ቅዱስ ይላሉ እንጂ ምድር ላይ ያለውን እውነታውን ስናይ ግን ከዚህ በጣም የራቀ ነው እና በሆነ ጊዜ ላይ የሆነ ሰው የጻፈው ጽሁፍ ካለ ያን ጽሁፍ እንደ ቅዱስ መመልከትና ያን ጽሁፍ ይዞ ለሚመጣው ጄኔሬሽን ማስተማር የዕለት ዕለት ልምዳቸው እንደሆነ እያየን እንገኛለን። እንግዲህ ዛሬም ላይ በኢኦቲሲ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የቤተክርስቲያኗን ትምህርት ከሚያስተምሩ ተብሎ ከሚታመኑት መካከል አንደኛው እንግዲህ መጋቢ አዲስ ሚስጥረ ስላሴ ናቸው። እሳቸው ከነገረ መስቀሉ አንጻር የተጠየቁት ትምህርት ነበር ወይም የተጠየቁት ጥያቄ ነበር እና እዛ ጥያቄያቸው ላይ የሰጡት ምላሽ አለ። ስለዚህ እሱ የእርሱን ምላሽ እንስማና ከዛ እንደ እግዚአብሔር ቃሉ ቀድሞ እናፍርሷለን ማለት ነው። ከስነ ፍጥረት አስተምሮ አኳያ እንኳ ቢታይ መጀመሪያ በመላእክት ክንፎች ላይ ተስሎ ነበር ነው ቤተክርስቲያን የምታስተምረን ይህም ማለት በአራ ግዚሩ አምሳ ግዚሩ የተፈጠረ የሰው ልጅ በመስቀል ምልክት እንደሚድን ያሳያል። እንግዲህ ከመጋቢው መስማት እንደቻል ነው፣ መስቀል የሚለው ኮንሰፕት የት ነው የተጀመረው ነው የሚሉን። ገና በአለመ መላእክት እግዚአብሔር በመላእክት ክንፎች ላይ መስቀልን ስሎ እንደነበር ይናገራሉ። እንግዲህ የባለፈውን መራ ግብር ገብታችሁ ማየት ትችላላችሁ። ምን ላይ ነበር የሰራውላችሁ? እግዚአብሔር የማርያምን ስዕል በሚካኤል ክንፍ ላይ ስሎት ነበር ሲሉን ነበር የቤተክርስቲያኒቷ ሊቅ የተባሉት ሰው። አሁን ደግሞ መጋቢ አዲሱ ደግሞ ምን ይሉናል? እግዚአብሔር በመላእክት ክንፍ ላይ ምን ስለሆነበር ይሉናል፣ መስቀል ስለሆነበር ይሉናል። እና የመላእክትን ክንፍ ስል የሚሳልበት አቡጀድ ያለንን ልክ እንደዛ ነው የሚያደርጉት። ማለት እግዚአብሔር ያላዘዘውን እግዚአብሔር ያላደረገውን ነገር አድርጓል ብለው በመላእክት ክንፍ ላይ አንዴ የማርያምን ስል ሲያስሉ፣ አንዴ የመስቀሉን ስል ሲያስሉ ይኸው እየሰማናቸውን እንገኛለን። ግን ለዚህ ትምህርታችሁ ምንጩ ምንድን ነው ከተባለ ምንጩን ሊነግሩን አይችሉም። የሆነ ጊዜ ላይ የሆነ የሚባል የሆነ ሰው ያስተማረው ትምህርት ነው እንጂ ትክክለኛ ከመጽሐፍ ቅዱስ ጭራሽ አይገኝም ሊገኝም አይችልም። እነሱም ያውቁታል። ስለዚህ ለመጥቀስ እንኳን አይሞክሩም። ግን ከቤተክርስቲያን ታሪክ ወደኋላ ሂደን ሐዋርያቶች ካስተማሯቸው አባቶች እንኳን ብንፈልግ የቤተክርስቲያን ታሪክ ስናጠና እንደዚህ አይነት ትምህርት አናገኝም። በጭራሽ የለም። እና እግዚአብሔርን ሰዓሊ አድርገው ለዛውም፣ መስቀሉን አንዴ መላእክት ክንፍ ላይ ሲያስሉ፣ አንዴ ደግሞ የማርያምን ስዕል በሚካኤል ክንፍ ላይ ሲያስሉ ያው በድፍረት ሲናገሩ እንሰማቸዋለን። አሁን እንደነዚህ አይነት ትምህርቶች ልክ አይደሉም ስንል ከምን አንጻር ነው? አንደኛ ሽታውን ማግኘት አንችልም፣ ከመጽሐፍ ቅዱስ። ቅድም ያልኳችሁን ነገር እንዳትረሱ፣ እኛ ሚዛን አለን። ሚዛን ስላለን ነው ይሄ ልክ ነው ያ ልክ አይደለም ምንለው። ሚዛን የሌለው ሰው ደግሞ ሁሉ ነገሩ ምንድን ነው ልክ ይሆነለታል ማለት። በቃ ያንንም ይቀበላል፣ ያንንም ይቀበላል፣ ያንንም ይቀበላል። እምቢ የማለት ወይም ደግሞ ይሄ ነገር ልክ አይደለም የማለት ድፍረት የለውም። ለምን? ሚዛኑን ያቆማ። ስለዚህ ሁሉ ነገር ልክ ይመስሏል። ለምሳሌ ወደ ሂንዱይዝም ውስነት በሂንዱይዝም ውስጥ በቃ ብዙ ነገሮችን አማልክት አድርጎ የመቀበል ልማድ አለ። የሆነ ሰው ሄዳችሁ ብሰብኳቸው በቃ እሱንም ይቀበሉታል አይደል? ልክ አይደለም አይሉ። በቃ የሆነ ነገር አምላክ ሊሆን ይችላል ብለው ይቀበሉታል ማለት ነው። በዚህም ቤት ያለው ችግር ተመሳሳይ ነው። የሆነ ነገር ብቻ መልካም የሚመስል ነገር ስለ ማርያም ቢነገር፣ መልካም የሚመስል ነገር ስለ ነገረ መስቀሉ ሲነገር አሜን ብሎ ነው እንጂ የሚቀበሉት። የቢጠይቅ እንዴት ሆነ? ከየት አመጣችሁት? ምንጫችሁ ምንድን ነው? የትኛው አባት አስተምሮ ችሎታ ለየትኛው ሐዋርያት ነግሮናል፣ ስለዚህ ጉዳይ ብሎ የሚጠይቅ ሰው ስለየለ፣ ቱምቢው ስለየለ፣ መለኪያው ስለየለ፣ ሁሉን ነገር አሜን ብለው ይኸው በቴሌቪዥን ሲያስተምሩ እንሰማቸዋለን ማለት ነው። ግን ከዚህ የበለጠ ትምህርታቸው ምንድነው የከፋ የሚያደርገው ነገር ከተባለ ከነገረ ድህነት ጋር አገናኝተው የሚያስተምሩ ትምህርት እሱ በጣም አደገኛ ነው። ስለዚህ መስቀሉን እንዴት ነው የሚረዱት? ስለ መስቀሉ ያላቸው ግንዛቤ ምን ይመስላል? መስቀል ስንል ከዚህ በፊትም እንደነገርኳችሁ የኢየሱስ ክርስቶስ መከራው ሞቱን መስቀል ብለን ልንጠራው እንችላለን። ክርስቲያኖችም ሁላችንም የራሳችን ምናለን መስቀል አለን። የራሳችን መስቀል አለን ስንል ይሄ ማለት አይደለም መከራ አለብን ማለት ነው። በዚህ ዓለም ስንኖር ከክርስቶስ ወንጌል አንጻ ጋር ሰንሰብ ክርስቶስን ወንጌል መከራ ይደርስብናል። እሱ መስቀል ተብሎ ይጠራል። ግን እነዚህ መምህራን መስቀል ብሎ ሲነግሩን፣ ስለዚህ ሞት አይደለም ወይም ስለ መከራ አይደለም። መስቀል እያሉ የሚነግሩን ስለምንድን ነው? ስለ ዕፀ መስቀሉ ነው። ስለ እንጨቱ መስቀል ነው። ስለዚህ የእንጨቱ መስቀል ከነገረ ድነት ጋር ምን አይነት ግንኙነት አለው ስንላቸው፣ በጣም ሰፊ የሆነ ግንኙነት አለው ይሉናል። መጋቢው፣ እስቲ እንስማቸው። ኃጢአት ሳይኖርበት እንደ ኃጢአተኛ፣ እንደ በደለኛ፣ እንደ ወንጀለኛ ተሰቅሎበታል እና ቀድሶታል መስቀሉን። የእኛን መርገም፣ ሞት፣ ፍዳ ወደ ህይወት እንደመለሰ ሁሉ የመርገም ምልክት የነበረውንም ከሱ ቅዱስነት እና ቅዱስ የሆነው ደሙ በእሱ ላይ ከመፍሰሱ የተነሳ ወደ ቅድስና የቅድስና ምልክት ወደ መሆን ተለውጧል። ስለዚህ እንመካበታለን። ሐዋርያው ቅዱስ ጳውሎስ እንዳለው ለሚድኑት ለሚጠፉት ሞኝነት፣ ለኛ ለምንድነው የእግዚአብሔር ኃይል ነው እንዳለ እኛም መስቀል ኃይልነ መስቀል ጽንነ መስቀል ቤዛነ መስቀል መድኃኒ እያል እንመካበታለን። እንግዲህ ከመጋቢው መስማት እንደቻልነው እንደዚህ በማለት ይናገራሉ። ደሙ ከመፍሰሱ የተነሳ ክርስቶስ መስቀሉን ቀድሶታል። ስለዚህ እንመካበታለን። ሐዋርያው ጳውሎስ እንዳለው ለሚጠፉት ሞኝነት፣ ለእኛ ለምንድን ነው የእግዚአብሔር ኃይል ነው። እኛም መስቀል ኃይልነ፣ መስቀል ቤዛነ፣ መስቀል ጽናነ፣ መስቀል መድኃኒተ ነፍስነ እያል እንመካበታለን በማለት ተናገሩ። ተመልከቱ ምን የሚል ቃል ተጠቅመዋል? ሐዋርያው ጳውሎስ እንዳለው አሉ። አንደኛ ሐዋርያው ጳውሎስ የት መጽሐፍ ላይ ምዕራፍ ስንት ቁጥር ስንት የሚለውን ነገር አልተናገሩም። በደፈናው ነው ሐዋርያው ጳውሎስ እንዳለው አሉና፣ ለሚጠፉት ሞኝነት ለኛ ለምንድነው ነው የእግዚአብሔር ኃይል ነው፣ እኛም መስቀል ኃይላችን ነው፣ የሚያጽናን መስቀል ነው፣ መስቀል ቤዛችን ነው፣ መስቀል የነፍሳችን መዳኛ ነው እያል እንመካበታለን አሉ። ሐዋርያው ጳውሎስ እንደዚህ አስተምሯል ወይ አላስተማርም? ዝም ብሎ በደፈናው ሐዋርያው እንዳለ ይሉናል እንጂ ሰውም ስለማይጠይቃቸው የት ላይ ነው ያለው፣ ምን መጽሐፍ ላይ፣ ምን ምዕራፍ ላይ፣ የትኛው ቁጥር ላይ ስለማይላቸው በደፈናው ነው የሚናገሩት። ለዚህ ነው ይሄ መርሐ ግብር የተዘጋጀው ዝም ብሎ ለሚከተሉ ሰዎች ቆም ብሎ እንዲጠይቁ የማንቂያ ፕሮግራም እንዲሆን አስበን ነው የምናዘጋጀው። እና ግዛቸውኛ ጥቅስ እንስጣቸው ለማለት የፈለጉትን አንደኛ ቆሮንቶስ ምራፍ 1 ቁጥር 18 ላይ ሐዋርያ ጳውሎስ ለዚህ እንደዚህ ይላል፣ የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነውና ይላል። ይህን ሐዋርያ ጳውሎስ ነግሮናል። ግን እሳቸው የጨመሩት ነገር አለ። ምን የሚለው መስቀል ኃይላችን ነው፣ የሚያጽናን መስቀል ነው፣ መስቀል ቤዛችን ነው፣ መስቀል የነፍሳችን መዳኛ ነው እያል እንመካበታለን የሚለውን ግን አረፍተ ነገር ሐዋርያው ጳውሎስ አልተናገርም። መጋቢ ሐዲስ የተባሉት እሳቸው ናቸው የጨመሩት። ይህም ራሱ ሐዋርያው ጳውሎስ በአንደኛ ጉንስ መልእክቱ ምዕራፍ 1 ቁጥር 18 ላይ የተናገረው ቃል የመስቀሉ ቃል ለሚጠፉት ሞኝነት ነው የሚለው ስለ እንጨቱ መስቀል ነው የሚያወረው። ኢየሱስ ክርስቶስ ለተሰቀለበት መስቀል ነው የሚያወረው ቃል በፍጹም አይደለም። ስለዛ በጭራሽ አያወራም። የመጀመሪያው ስህተታቸው ደሙን ከማፍሰሱ የተነሳ ክርስቶስ መስቀሉን ቀድሶታል ብሏል። በጭራሽ አልቀደሰም። ቀድሷል ካላችሁ ማስረጃ አምጡ። የለም። የክርስቶስ ኢየሱስ ደም የፈሰሰው ለማን ነው? ለሰው ልጆች ነው የፈሰሰው። ኢየሱስ ክርስቶስ የሞተው ለማን ነው? ለሰው ልጆች ነው የሞተው። ስለዚህ የኢየሱስ ክርስቶስ ሞት የቀደሰው ማን ነው? ሰውን ነው እንጂ እንጨትን አይደለም። እንደዚህ የሚል ሐዋርያዊ ትምህርት የለንም። ለምሳሌ በዕብራውያን መልእክት ምዕራፍ 10 ቁጥር 10 ላይ እንግዲህ ዕብራውያን ምዕራፍ 10 ስታነቡ ስለ መስዋዕቱ ይናገራል ከዛ ጋር አገናኝቶ የዕብራውያን ጻፊ እንደዚህ ይለናል ምዕራፍ 10 ቁጥር 10 ላይ በዚህም ፍቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል የማን ሥጋ በማቅረብ የኢየሱስን በማቅረብ በእሱ መስዋዕትነት ማለት ነው በኢየሱስ ክርስቶስ መስዋዕትነት ምን ሆነናል አንድ ጊዜ ፈጽሞ ተቀድሰናል ካለ በኋላ ቁጥር 14 ላይ ደግሞ አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹም ፍጹማን አድርጓቸዋል ይላል። ስለዚህ መጽሐፍ ቅዱሳችን የሐዋርያቱ ትምህርት ምንድነው ከተባለ ኢየሱስ ክርስቶስ ስለኛ ስለቀረበ ስለኛ መስዋዕት ስለሆነ ከመስዋዕቱ ስራ የተነሳ ከደሙ ፈሳሽነት የተነሳ ምን አድርጎናል ለአንድና ለመጨረሻ ጊዜ ቀድሶናል በማለት ነው የሚናገሩት ሐዋርያቶቹ። የኢየሱስ ክርስቶስ ሞት፣ ደሙ መስቀሉ ላይ ስለፈሰሰ መስቀሉ እንደተቀደሰ ቢያውቁማ ኖሮ ይህንንም ይነግሩን ነበር። ስለኛ መቀደስ አስፍተው ሲነግሩን እንዴት አንድን ቦታ ስለ መስቀሉ መቀደስ እንዴት አይነግሩን? ስለ ሌለ ነው፣ ስላልተቀደሰ ነው ያልነገሩን። ቢቀደስ ኖሮ በደንብ አድርጎ አስፍቶ ይነግሩን ነበር፣ ግን የለም አንድም ጥቅስ ማግኘት አይቻልም። መስቀሉን በኢየሱስ ክርስቶስ ደም ፈሳሽነት ቀድሶታል የሚል ምንም ትምህርት የለም፣ ምንም ትምህርት የለም። ከዛ ውጭ ግን ያለው እኛ ምንሆነናል ተቀድሰናል ነው። በጣም የሚገርማችሁ ነገር፣ አንድ ነገር እንድታስተውሉ እፈልጋለሁ። መጽሐፍ ቅዱሳችን እንደ ተቀደሰን ደጋግሞ ይነግረናል። በኢየሱስ ክርስቶስ ሞት አንድ ጊዜ ምንሆነናል ተቀድሰናል። ይህን መጽሐፍ ቅዱሳችን ይነግረናል። ይኸው ጥቅስ አሳያችኋለሁ። ዕብራውያን ምዕራፍ 10 ቁጥር 14 ላይ ይነግረናል። የቆሮንቶስን መልእክት ስናጠና እሱንም ይነግረናል። ምን ሆናችኋል? ተቀድሳችኋል ይለናል። በጣም ጥሩ አሁን እነዚህን ሰዎች ሂደን እናናግራቸው። ኦርቶዶክሳውያን እንጠይቃቸው፣ መምህራኖቹን እንጠይቃቸው። ተቀድሳቸዋል ወይ ቅዱሳን ናቸው የብንላቸው ኧረ በምን ስራ ይሉናል? ምን አድርጌ ይሉናል? እሺ መስቀሉ የኢየሱስ ክርስቶስ ዕጸ መስቀሉ ተቀድሷል ወይ ስንላቸው፣ እንዴ በሚገባ ይሉናል። ተመልከቱ፣ አሁን መጽሐፉ የሚነግረን ነገር አለ። መጽሐፍ ቅዱስ ምንድነው የሚለን? እናንተ ናችሁ የተቀደሳችሁት ይለናል። ይህንን እምቢላሉ። እንዴ በየትኛው ስሬ ይሉናል። መጽሐፍ ቅዱስ ዕጸ መስቀሉ ተቀድሷል አይልም። እነሱ ደግሞ ምን ይላሉ? ተቀድሷል፣ ደሙ ስለፈሰሰበት ተቀድሷል ይላሉ። አያችሁ ሴጣን እንዴት አድርጎ ሰዎችን በሃይማኖት ስም በሃይማኖት ካባ ከእውነተኛው የወንጌል ትምህርት እያራቃቸው እንደሆነ። ስለ እነሱ መቀደስ አያውቁም። አልተቀደስንም ይላሉ። ስለ እንጨቱ ግን ይላሉ ተቀድሷል ይላሉ። ራሳቸውን ከእንጨቱ ዝቅ አድርጎ ነው የሚያስቡት። ኢየሱስ ክርስቶስ ደግሞ የመጣው እናንተ ለማጽደቅ እናንተ ለመቀደስ ነው። የሞተው ለእናንተ ነው። ኢየሱስ ክርስቶስ የመጣበት ዋነኛ ዓላማ እኛን ሊቀድሰን ነው ለራሱ ሊዋጀን ነው እንጂ እንጨትን ሊቀድስ ሊዋጅ አልመጣም። የኢየሱስ ክርስቶስ ተልኮም አይደለም ሐዋርያቶቹም አልሰበኩም። እኛ አሁን ይህን መስቀል እንደምናደርገው ሐዋርያቶቹ መስቀል ይዞ አይዞሩም ነበር አይዞሩም ነበር። እሱ አልነበረም ዋናው ዓላማ። ከዚህ በፊት ነግሪያቸዋለሁ። ይሄ በቃ ምልክት ነው። ክርስቲያኖች በሆነ ወቅት ላይ በቃ መለያ እንዲሆን፣ ሲምቦል እንዲሆን ተጠቀሙበት እኛም ይዘ ነው ቀጥለናል። ከዛ ውጭ ግን ይህን ባናደርገው ብንቶ በሕይወታችን ላይ የሚጨምረው ወይም የሚቀንሰው አንዳች መንፈሳዊ ነገር የለም፣ ጭራሽ የለም። ስለዚህ የሃይማኖቱ ዓለም ውስጥ ያሉ መምህራኖች ሕዝባቸውን ምን እያደረጉ ነው? እየገደሉ ነው። መንፈሳዊ ሞት፣ ሰው በመንፈሳዊ ሞት እንዲቀጥል እያደረጉ ነው። ሕዝቡ እንደተቀደሰ አይነግሩትም፣ ግን የሆነ እጽ የሆነ መስቀል የሆነ እንጨት ግን ተቀድሷል ይሏል። ስለዚህ አሁን መስቀሉ ከተቀደሰ እኔ ካልተቀደሱ ከእኔና ከመስቀሉ ማን ይበልጣል? ይቀጠሉ ነው ይሉናል። ግን በጭራሽ ከሰው የሚበልጥ መስቀል የለም። ኢየሱስ ክርስቶስ ነፍሱን አሳልፎ የሰጠው ለሰው ነው እንጂ ለእንጨት አይደለም። በክርስቶስ ደም የተቀደሰ መስቀል የለም። ኢየሱስም አላስተማረም፣ ሐዋርያቶቹም አላስተማሩም በዚህ ጉዳይ። በጣም ጥሩ። ሁለተኛው ፖይንት አንደኛው በክርስቶስ ደም የተቀደሰ የለማል። ሁለተኛው ደግሞ እዚህ ጋር እሳቸው ምንድን የተናገሩት ሐዋርያ ጳውሎስ እንዳለው ለሚጠፉት ሞኝነት፣ ለእኛ ለምድን ግን የእግዚአብሔር ኃይል ነው በማለት ተናገሩ። ሐዋርያ ጳውሎስ አንደኛ ቆሮንቶስ 1፥18 ላይ ስለ እጸ መስቀሉ ነው ያወራው ስንል በፍጹም አይደለም ስለ እጸ መስቀሉ አወራ። እስቲ ላሳያችሁ። ከፍ ብዬ ከቁጥር 17 ጀምሮ ላንብብ እንዲላል አዋሪው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 17 ለማጥመቅ ክርስቶስ አላከኝምና ወንጌልን ልሰብክ እንጂ የክርስቶስ መስቀል ከንቱ እንዳይሆን በቃል ጥበብ አይደለም። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና በማለት ይናገራል። ተመልከቱ። አሁን ፖይንቱ ስለምንድ ነው ከተባለ ስለ ወንጌል ነው። ለዛ ነው ለማጥመቅ ክርስቶስ አላከኝም። ምን ለማድረግ ነው የተላኩት? ወንጌልን ልሰብክ እንጂ። አያችሁ፣ እሰብካለሁ። ሰባኪ ነኝ። ወንጌልን ነው ምሰብከው አለ ከዛ የክርስቶስ መስቀል ከንቱ እንዳይሆን በቃል ጥበብ አይደለም። የመስቀሉ ቃል ለሚጠፉት ሞኝነት ለእኛ ለምንድን ግን የእግዚአብሔር ኃይል ነውና። አሁን የመስቀሉ ቃል ስለሚል መስቀል የሚል ቃል ስላገኘን እፀ መስቀሉ የሚመስለን ከሆነ ተሳስተናል። ሐዋርያው ጳውሎስ ለእፀ መስቀሉ አይደለም እያወራ ያለው። ታዲያ ስለምንድነው ነው የሚያወራው? ካላችሁኝ ቀጥሎ ያለውን ክፍል ላንብብላችሁ። ቁጥር 19 የጥበበኞችን ጥበብ አጠፋለሁ የአስተዋዮችን ማስተዋል እጥላለሁ ተብሎ ተጽፏልና። ጥበበኛ የት አለ? ጻፊስ የት አለ? የዚች ዓለም መርማሪስ የት አለ? እግዚአብሔር እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? ካለ በኋላ ቁጥር 21 ላይ በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፍቃድ ሆኗልና የማ የእግዚአብሔር በጎ ፍቃድ ሆኗልና። አሁን ቁጥር 18 ላይ ምን ነበር የሚለን? የመስቀሉ ቃል ለሚጠፉት ሞኝነት። ተመልከቱ፣ የመስቀሉ ቃል ለሚጠፉት ምን ሞኝነት። እሺ፣ ቁጥር 21 ላይ ደግሞ ምንድን ነው የሚለን? በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፍቃድ ሆኗልና። ስለዚህ የመስቀሉ ቃል የተባለው ምንድን ነው? ስብከት ነው። የመስቀሉ ቃል ለሚጠፉት ሞኝነት፣ በስብከት ሞኝነት የሚያምኑት ደግሞ ሊያድን የእግዚአብሔር ኃይል ነውና። ስለዚህ የመስቀሉ ቃል ማለት ወንጌል ነው። የሚሰበከው የምስራችሁ ቃል ነው። እሱ ደግሞ ምንድን ነው? ኢየሱስ ክርስቶስ ለኃጢአታችን ሞቷል ተሰቅለዋል። ከዛስ እኛ ለማስደግ ደግሞ ከሙታን መካከል ተለይቶ በኩር ሆኖ ተነስቷል። ይህን ነው ሐዋርያው ጳውሎስ የሰበከው፣ ሌላ አይደለም። እሱን ደግሞ የበለጠ ምናረጋግጠው ቁጥር 22 ላይ ነው። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። አያችሁ፣ እኛ ግን ኢየሱስ የተሰቀለበትን መስቀሉን እንሰብካለን አይደለም። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ስለዚህ ጉዳዩ ከተሰቀለው ጋራ ነው እንጂ ከተሰቀለበት ጋራ አይደለም። ጉዳዩ መስቀሉ ላይ የሞተ አካል አለ፣ እሱ ነው ዋናው ዓላማ። የሐዋርያቶች ስብከት እሱ ነው፣ ኢየሱስ ነው። አያችሁ፣ ወንጌል ማለት ይሄ ነው፣ የምስራች ነው። አንደኛ ቆርንቶስ እዚሁ ምዕራፍ 15 ላይ ሄዳችሁ ይህ ወንጌል ምንድነው የሚለን? ኢየሱስ ክርስቶስ ለኃጢአታችን ሞተ፣ ከዛስ ተቀበረ፣ ከዛስ በሶስተኛው ቀን ተነሳ። ወንጌል ይሄ ነው አያችሁ። ስለዚህ የመስቀሉ ቃል ማለት ምን ሰብከው? የምስራቹን ቃል፣ የወንጌል ቃል ሰዎች፣ ይህን ሲሰሙ ይድናሉ። ለብዙ ሰዎችስ ሞኝነት ነው። ኢቨን ለኦርቶዶክሳውያን ራሱ የቃል ሞኝነት ነው። እንዴት ካላችሁ ኢየሱስ ክርስቶስ ለአንተ ኃጢአት፣ ሙቶልሃል። ከዛ ደግሞ በሶስተኛው ቀን ደግሞ አንተን ሊያጸድቅ ተነስቷል። ይህን ብታምን ትጸድቃለህ። አሁን ይህን ብታምን አሁን የዘላለም ሕይወት ታገኛለ። ይህን ብታምን አሁን ትቀደሳለ ስንለው እንዴ፣ በማመን ብቻ ይላል። አያችሁ፣ ለስሙ ኦርቶዶክስ ነው፣ ለስሙ መስቀል አለው፣ ማተም አለው፣ ገናን ያከብራል፣ ትንሣኤን ያከብራል፣ ፋሲካ ያለ ይደግሳል። ግን ይህን ካመንክ በቃ የእግዚአብሔር ልጅ ትሆናለህ፣ ቅዱስ ትሆናለህ፣ ጻድቅ ትሆናለህ፣ የእግዚአብሔር መንግስት ትወርሳለህ፣ አሁኑ ነው ስትሉት፣ እንዴ፣ በማመን ብቻ ምን ትቀልዳላችሁ ይላል። ቤትኛው ስራ ይላል። አያችሁ፣ ሞኝነት ይሆንበታል። ሌላ ነገር ይፈልጋል፣ የሆነ ስራ ይፈልጋል፣ የሆነ ነገር ማድረግ ይፈልጋል። ምጽዋት፣ ስግደት፣ ጾም፣ ጸሎት ምናምን፣ ሚስጥራተ ቤተክርስቲያን ምናምን፣ እነዚህን ሁሉ ማድረግ ይፈልጋል። ስግደት ይፈልጋል፣ ገዳም ለገዳም መሄድ ይፈልጋል። ስለዚህ ይሄ አለ ሞኝነት ነው ለብዙ ሰዎች፣ ኢቭን ናምናለን ለሚሉ ሰዎች ራሱ ሞኝነት ነው። ለእኛስ ከተባለ ለእኛ ግን የእግዚአብሔር ኃይል ነው። ምን የሚያደርግ እኛን የሚያድነን አሜን ብለን እጃችን ስናነሳ፣ ለክርስቶስ ወንጌል ስንታዘዝ እግዚአብሔር ለማዳን ብርቱ ነው። ኃያል ነው። እሱን ነው የሚነግረን በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፍቃድ ሆነዋልና ስለዚህ እናንተን ለማዳን፣ እናንተን ቅዱሳን ሊያደርግ፣ እናንተን ጻድቃን ሊያደርግ የእግዚአብሔር በጎ ፍቃዱ ነው እሱን በማመን ኢየሱስ ክርስቶስ ስለ እኔ ኃጢአት ሞቷል፣ ደግሞም እኔን ሊያጸድቀኝ ይል ከሙታን መካከል በኩር ሆኖ ተነስቷል ብላችሁ ብታምኑ፣ ኢየሱስ ክርስቶስ እግዚአብሔር እናንተን ሊያጸድቅ ሊቀድስ ወደ መንግሥቱ ሊያስገባችሁ የታመነ ጌታ ነው እንድትቀበሉት ጥሪና አቀርባለን። የዛሬውን መናገር በዚህ ላይ እንፈጽማለን። በሌላ ርዕሰ ጉዳይ ላይ እስከምንገናኝ የአብ ፍቅር የወልድ ቸርነት የመንፈስ ቅዱስ ኅብረት ከሁላችን ጋር ይሆናል።